መድረኩ ተገኝተው መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ለትምህርት ልማት ልዩ ትኩረት መሰጠት አለበት ብለዋል። እንደ ሀገር ብልጽግናችንን ለማረጋገጥ የጀመርናቸው ስራዎች ቁልፉ ትምህርት ላይ ነው ያለ ትኩረት ማድረግ ያለብን። ዘላቂና ቀጣይነት ያለው እድገት ለማስመዝገብ መሰራት ያለበት ትምህርት ላይ ጊዜያችንን፣ ጉልበታችንን፣ አቅማችንን ኢንቨስት ማድረግ አለብን። ከፖሊሲ አኳያ በዋናነት የትምህርት ተደራሽነትን፣ የትምህርት ጥራትን፣ የትምህርት ፍታዊነትና የትምህርት አግባብነትን በፖሊሲ፣ በስትራቴጂ እንዲሁም ደግሞ በተለያዩ እቅዶች እንደ ክልልም፣ እንደ ሀገርም በእነኚህ በአራቱም ምሶሶዎች መስራት የግድ ይለናል። ከመላው ህዝብ ጋር በመቀናጀት በትምህርት ልማት ዘርፍ ያሉ ችግሮችን መፍታትና ውጤት ማስመዝገብ እንደሚጠበቅም ርዕሰ መስተዳድሩ መልዕክት አስተላልፈዋል። የአጀንዳዎች ቀዳሚ አጀንዳ ትምህርት፣ የሙያዎች በኩር ሙያ መምህር። ግን የእኛ ትምህርት ቤቶች ምን ይመስላሉ? የእኛ እኛ ከወጣም በኋላ ተኪ ልጆች ያሉበት ትምህርት ቤቶች ምን ይመስላል የሚለውን ስንመለከት በእጅጉ አሳሳቢ ነው። ለዚህ ነው ትምህርት ለትውልድ በተለይ ትምህርት ቤቶች ያሉበት ደረጃ በእጅጉ አሳሳቢ ስለሆነ፣ ህዝቡም ባለቤት አድርገን አጀንዳውን ለህዝቡ ሰጥተን፣ እስኪ የትምህርት ቤቶችን ደረጃ እናሻሽል። ለመማር ምቹ ያልሆነ ግብአት የሌላቸው ሳቢ ያልሆኑ ትምህርት ቤቶች የሰውን ህይወት የሚቀርጹ ናቸው ተብሎ ለረጅም ጊዜ ስንመራ ነበር። እንዳመራል ይሄ መቀየር አለበት። ስለዚህ የተማሪዎችን ወላጆችን ጭምር አሳትፈን በዋናነት ትምህርት ቤቶችን ደረጃ የማሳደግ ለትምህርት ቤቶች የሚያስፈልግ ግብዓት የማቅረብ የእድገት ምንጩ የእድገት ምስጢሩ ትምህርት ነው። ግን እኛ የሰጠነው ትኩረት በጣም ደካ ነው። ይህን የሚቀየር ነው። ይህን ለመቀየር በብሔራዊ ደረጃ የተጀመረው የትምህርት ለትውልድ ንቅናቄ በእጅጉ ለውጥ እያመጣ ነው። የትምህርት ልማት ባለቤት የሆኑ መምህራንና የትምህርት አመራር ሙያዊ ኃላፊነታቸውን በአግባቡ መወጣት እንዳለባቸውም አቶ ጥላሁን አሳስበዋል። የሙያው ባለቤት ተክቶ የሚሰራ ጠንካራ ተሸላሚ የሆኑ መምህራን አሉ። በዛው ልክ ደግሞ አንዳንድ ጥቂት ሙያውን ተማሪዎች እንዲጥሉ የሚያደርጉ መምህራን አሉ ጥቅት ብዙሃኑ ግን የአባትነት የእናትነት ሜናችሁን እየተጫወታችሁ ተማሪዎች የእናንተን ፈለግ የእናንተን አሪያነት እንዲከተሉ በማድረግ ረገድ ውጤትም ጭምር እንዲቀየር ነገ ላይ ሰው እሆናለሁ ብለው ራእይ ሰንቀው ነገ እንደ መምህር የከለ እሆናለሁ የሚል ግብ ይዞ እንዲንቀሳቀሱ እያደረጋችሁ ያላችሁ መምህራን፣ ዛሬ ለእውቅና እዚህ ከሁሉም ዞኖች ተመልምናችሁ የመጣችሁ መምህራን እና በየአካባቢው ያላችሁ ይህን እድል ያላገኛችሁ ለቀጣሚ በዚህ ልክ ተመልምናችሁ እውቅና እያገኛችሁ ሌሎችን ለማፍራት ዝግጅት ላይ ያላችሁ መምህራን፣ በዚህ አጋጣሚ የክልሉ መንግስት በአጠቃላይ ለደቡብ ኢትዮጵያ ክልል መምህራን ታላቅ ምዝጋናና አድናቆት ያቀርብላቸዋል። አመስግናቸው።